በሪቨር ኦፍ ሆፕ ፕሮጀክት ታቅፈው የሚሰለጥኑ ህፃናት ስልጠናው የሀገራቸውን ተፈጥሯዊ ሀብት እንዲያውቁና እንዴት መጠበቅ እንዳለባቸው እውቀት እንዲጨብጡ እንዳስቻላቸው ገለጹም። ፕሮጀክቱ በእንግሊዝ መንግስት ድጋፍ እንደሚደረግለትም ተጠቁሟል። አበበ ብርሃኔ ተጨማሪ አለው። በእንግሊዝ መንግስት ድጋፍ የተቋቋመውና ና እንደ ኢሮፓውያን አቆጣጠር በ2023 በአዲስ አበባ ስራውን የጀመረው ሪቨር ኦፍ ሆፕ ፕሮጀክት የተማሪዎችን ተሳትፎና የፈጠራ ችሎታን ማሳደግ ላይ ትኩረት አድርጎ የሚሰራ ፕሮጀክት ነው። ፕሮጀክቱ ከተለያዩ ትምህርት ቤቶች የተውጣጡ ህጻናት ተማሪዎችን ተቀብሎ የሚያሰለጥን ሲሆን ተማሪዎቹ ተሰጧቸውን እንዲያውቁ፣ እምቅ ችሎታቸውን አውጥተው እንዲጠቀሙና ና የፈጠራ ችሎታቸውን እንዲያዳብሩ ልዩ ልዩ ስልጠናዎችን ይሰጣል። ፕሮጀክቱ ትምህርትን ከጥበብ ስራ ጋር በማቀናጀት በሙዚቃ፣ በግጥም፣ በድራማና በሌሎች የጥበብ ስራዎች በመታገዝ ተማሪዎቹ በቀላሉ እውቀትና ክህሎታቸውን እንዲያዳብሩ የበኩሉን አስተዋጽኦ እያደረገ ይገኛል። በፕሮጀክቱ ታቅፈው የሚሰለጥኑ ተማሪዎች እንደገለጹት ፕሮጀክቱ እውቀትና ክህሎታቸውን እንዲያዳብሩ ከማስቻሉም በላይ የፈጠራ አቅማቸውን ለማሳደግ እንደጠቀማቸው ተናግረዋል። አንደኛ ነገር ከብዙ ትምህርት ቤቶች ጋር በዚህ አጋጣሚ እንተዋወቃለን እና ደግሞ ማናውቃቸውን ነገሮች የሁሉንም ተሰጥቶ ለማውጣት ይጠቅመናል። በዚህ ትምህርት እኔ በጣም ብዙ ነገር ነው ያገኘሁበት። አሁን ለምሳሌ አሁን መድረክ ላይ ወጣ አሁን ሳት ለማመድ መድረክ ላይ ወጣ ትላልቅ ሰዎች እያዩ ስታቀርብ የመፍራት ሁኔታ ሊኖር ይችላል። እሱን ተለማምጃ ያለው። አንደኛ ሪቨር ኦፍ ሆፕ ፕሮጀክት የሀገራቸውን ተፈጥሮአዊ ሀብት እንዲያውቁና እንዴት መጠበቅና መንከባከብ እንዳለባቸው ግንዛቤ እንዲጨብጡ እንዳስቻላቸውም ተማሪዎቹ አክለው ገልጸዋል። ከዚህ ፕሮጀክት ያገኘነው የተለያዩ ጥቅሞች ነው። እንዴት አካባቢያችንን መጠበቅ እንዳለብን፣ እንዴት ወንዞች እንዳይበከሉ ማድረግ እንዳለብን እና የተለያዩ እጽዋትን ከአካባቢ ላይ መትከል እንዳለብኝ እና ደግሞ የተለያዩ መዝሙሮችን አውቅ ያለው በሪሳይክል ዙሪያ ያሉ ባህላችን እንድናውቅ በጣም ይጠቅመናል። አሁን ለምሳሌ ስለወንዝ ስንሰራ ጣን አሁን ዘ አይጋት ፒስ ላይ ጣና ሐይቅን አካተናል አዋሽን አካተናል። እነዚህ እነዚህ አሁን በሀገራችን ያሉ ወንዞች ናቸው። እነዚህን ወንዞች እንድናውቅ ተማሪዎች በፕሮጀክት አቅፎ በመማራቸው የሀገራቸውን ባህል እንዲያውቁ፣ ባህላቸውን ለውጭ ዓለም እንዲያስተዋውቁ ና የቋንቋ ክህሎታቸውን እንዲያዳብሩ እድል እንደፈጠረላቸው ተናግረዋል። የተለያዩ ልምዶችን ከነሱ በመውሰድ ጠቃሚ የሆኑ ልምዶችን በመውሰድ ከኛ ባህል ጋር አንድ ላይ በማድረግ መጠቀም እንችላለን እ የራሳችን አስተዋጽኦ ነው ብዬ የማስበው ወደ የነ የዩኬ ባህል ወይም ደግሞ ወደ አሁን የምንማረውን ባህሎች እነሱንም አንድ ላይ በማድረግ የኢትዮጵያንም ባህል ሳንረግ አንድ ላይ ካረግ ነው እራሳችንም አስተዋጽኦ እናደረግበታለን እና ደግሞ ጥሩ ይሆናል ብያስ። በተለያዩ ክበቦች እየተሳፍከት እንቅስቃሴ አሁን የተለያዩ እንቅስቃሴዎች ስለምዳለ ይህ የምናቀርበበት ክበብ የሙዚቃ ክበብ ነው። ይህ ክበብ እንግሊዘኛ ሙዚቃዎችን ያካተተም አማርኛ ሙዚቃዎችን ያካተተም አሁን እንግሊዘኛ ሙዚቃዎችን እኛ ስለማመን የእንግሊዘኛ ክህሎታችን በጣም እንዲዳብር ያደርገናል።